የተደበቀ ነገር ካለ አውጁ፣ ያለ ወንድሜ ስምስል ነው እንጂ ጉዲሽን ታዩ ነበረ። ግን ረሳቄን አለኝ ጥርሴ ሳመሉ ነው አሉ። ምን አይነት ሴት ነው በእናታችሁ የመጣችብን። እች ደግሞ ምን አይነት ቅናተኛ አውቋበድ የሆነች አስመሳይ ውሸታም ሴት ነው የመጣችብን በእናታችሁ። የእውነት ነው የምላችሁ። እኔ ትናንትም ከትናንት በፊትም በተለቀቀው ቪዲዮ ደስተኛ አይደለሁም። ብዙዎቻችሁ ስትቆጡ ነበራችሁ። እንደዚህ ያደረጉ ነው፣ እንደዚህ ያደረገች ነው ምናምን። ለቀልድ ሊሆነ ለፕራንክ፣ የራሷ ጉዳይ። ፕራንኳ ከፈለገች እስከ ፕራንኳ ገደል መግባት ትችላለች። እኔ ከባለፈው ጀምሮ በቃ ቪዲዮ አንድ ብላ ከጀመረች ጀምሮ፣ ከሄሉ ጋር ሰላም ስትላት ጀምሮ ያለው ነገር ሁኔታው ምን ምን ምን ምን ምን ደስ አላለኝ። በቃ አንድ ሰው የሆነ የመጀመሪያ ቀን ለሰው ልጅ ሪስፔክት ሊኖሩ ይገባል። በቃ በአጭሩ እንደ ሰው ማለት ነው። ከዛ በኋላ የነበር ያለበት ችግር ካለ ገብቶ ያለውን ነገር አውርቶ እስከ መደባደብ እኮ ሊደረስ ይችላል አለመግባባቶች ሲፈጠሩ። ግን እሷ ገና ገና ለገና በወሬ ወይ ደግሞ በሆነ በቪዲዮ የሚሆን ማስረጃ አለኝ፣ ጉድሽን አወጣዋለሁ፣ ጉድሽን በትነዋለሁ፣ ሚዲያ ላይ እንትን እልሻለሁ፣ ግን ለወንድሜ ክብር ብዬ ነው ምናምን አለች። አረ በእናትሽ ተይ እንጂ ሌላስ የለሽም የምታወጩ ምናምን ፋይል የለሽም? አረ እንተባበርሻለን እስኪ ያውጩ ምንድን ያለው ነገር እንዲ ምንስ ቢኖር ምንስ አንቺ ምን አገባሽ? ከግል ህይወቷ ጋር ከካሜራ ጀርባ ስላለው ነገር አንቺ ምን አገባሽ? ወይም ደግሞ ይህንን ነገር ማጣራት ያለበት ስለ እሷ ህይወት ምናልባት አውራት ከሆነ ፍቅረ አሁን ምንና ምን ናቸው ነገረች። ምንም አይደለንም፣ ጓደኛ ማቾች ነን አለች አይደለ። ስለዚህ ጓደኛ ማቾች ከሆኑ አንቺ ሄሉን ስለተናገርሻት ወይ ደግሞ የሄሉን ሚስጥር የሄሉን ጉድ አወጣለሁ ብለሻላ ያንን ስላወጣሽ ወንድምሽ ምኑ ላይ ነው ክብሩ ሊነካ የሚችለው? ወይም ደግሞ ወንድምሽ ምኑ ጋ ነው ሊነካ የሚችለው? ምንም አይደለም ማለት በቃ። ወይም አንቺ ያገባኛል ብለሽ ጥያቄ ልጠይቅ የሚገባው እንደዚህ ልትኮሳተሪባት፣ ልትናደጅባት የምትች ወይ ደግሞ የሆነ ብቻ ከወንድሜ ጋ እንዳትሆኚ ልትያት የምትችው የሆነ የፍቅር ግንኙነት ጀምረው ቢሆን እሺ ያ ነገር በቃ እቺ ልጅ ለወንድም ያትመጥኑም ወይም አትሆንም ብለሽ የራስሽ ያስቀመጥሽ መስፈርት ኖሮሽ ከወንድምሽ ጋር እንዳትሆን ልትከለክዩ ትችላለሽ። ግን አሁን አንቺ ወንድምሽን ቆይ ከሄሉ የሆነ መጥፎ ነገር እንኳን አይተሽባት ከሆነ ወንድምሽን ነው መቆጣት ያለብሽ። ወንድምሽን ነው በቃ አብረሃት አትሁን ብለሽ ልትነግሪው የምትችው ከዛ በኋላ እሱ አይ፣ በቃ እኔ አብሬያት ትሆናለሁ ብሎ ምርጫውን ከመረጠ ምንም ልታረጊው አትችም። ምክንያቱም አንቺ ቤቱን ዘግተሽ በር ዘግተሽ ምናምን አስረሽ ልታስቀምጫ አትችም። በሰንሰለት ራሱ ብታስሪው ይሄዳል። ሄሉ ጋር ለምን እሱ ራሱ ፈልጓት ነው ሄደው። በጣም መልካም ልጅ ነው፣ ጥሩ አስብ እና ያለው ልጅ ነው። እርጋታው፣ አነጋገሩ፣ አመለካከቱ፣ አስተሳሰቡ በጣም የተለየ ልጅ ነው እና ያንን ሁሉ ነገር አድርገሻት እንደዛ አመናጭቀሻት፣ እንደዛ በቃ ያልሆነ የሆነውን ነገር ሰብስበሽ ተናግረሽ በጣም እንደ ባለጌ ሰው ባልገሽ ነው ሄድሽው፣ አደለ? ፎቶን ሁሉ ጭራሽ ይዘሽው ሄድሽ። አቅፈሽ ተኝ ከፈልግሽ፣ እዛ የሆነ ጭንቅላትሽ ላይ ሰቅለሽ ራሱ መዞር ትችያለሽ። ግን የእሷን ፎቶ እንዳለበት አትርሺ፣ የሰጣት ምሱ እንደሆነ አትርሺ። እና አንዳንዴ ሁላችሁ የምንገባበትን ነገር የሆነ ሰውን ልንወቅስ ልንሰድብ፣ ወይ ደግሞ የሆነ ነገር ልንናገር ያን ሰው ልንጠላው የሆነ ምክንያት ሊኖረን ይገባል። አደለ እንዴ? ከመሬት ተነስተን ከሆነ የጠላ ነው ያን ሰው። ምክንያት ከሌለ ዝም እንበል በቃ። አሁን እቺ ልጅ ከመሬት ተነስታ ነው ሄሉን ለመበደል ለመጉዳት ይሁን ምንም ምኗም አይታወቅም። ሲጀመር ውስጡ ራሱ የሆነ እኔ አደስ አላለችኝም፣ ግን ብዙዎቻችሁ እኔ ስትሰድቡ ነበር። አያችሁ፣ ይሄ ነው ለሄሉ። ይሄ አይገባትም። ያለችበትን ሁኔታ ሁላችሁም ታውቃላችሁ። የራሷ ከባባድ ችግሮች አሉባት። የራሷ ከባድ ጭንቀቶች አሉባት። የራሷ ሕመሞች አሉባት። ከሕመም ጋር ታግላ የምትኖር ልጅ ናት። ነገ ከነገ ዛሬ ተሻለኝ ከነገ ዛሬ ተሻለኝ ከትናንት ዛሬ ተሻለኝ እያለች በጣም ከዛሬ ነገ ይሻለኛል እያለች ህይወቷን የምትገፋ ልጅ ናት እና በዚህ ልክ እሷ ፕራንክም ቢሆን እንደዚህ መሸማቀቅ የለባትም። በዚህ ልክ እንደዚህ ሞራሏል መንካት የለባትም። ጭራሽ ዛሬ ደግሞ ነገ ይውላችሁ እግዚአብሔርን እንምላችሁ እኔም እኔ መእመኑኝ ነገ የሆነ ያልሆነውን ቪዲዮ ይዛ መጣ ሄሉን በቃ መከሯን እንደምታበላ እነግራችኋለሁ። እንደው እችማ ማለት ነው ፍቅረኛዬ ናት ብሎ ቤቷ ቤታቸው እንኳን ቢወስዳት ሄሉን የእውነት ቀጥቀጣት ገላታለች። የእውነቴን እምላት በጣም አስተያየቷ እራሱ በጣም ጥሩ ያልሆነ ማለት ምክንያት የላት አንድ ሰው ምክንያት ሲኖረው ኦኬ፣ በዚህ ምክንያት ሊሆን ይችላል እኮ የጠላቻት ወይም ደግሞ በዚህ ምክንያት ይሆናል እሷን በእንደዚህ አይነት መንገድ ሳ ሰላምታ እያወራቻት የምትገኘው ብለን እንደ ሰው እንኳን እንዳናስብ፣ እንዴት ብለን በየት በኩል፣ ምንም ምክንያት በሌለው ነገር አንቺ ወንድሜ ጋር እንደዚህ ምናምን ፎቶ ለምን? እኔ ቤስት ፍሬንዶች አሉኝ። የእነሱን ፎቶ ሰቅያለ ወይ ያስቀምጫለ ወይ ይሄ ሆነ። እኔም አልፈቅድም፣ ይህን ነግራቸዋለሁ። ቤስት ፍሬንድ ሆነን ፍቅረኛ ካልሆነ የዛን ሰው ፎቶ ወይ ደግሞ የዛን ልጅ ፎቶ ቤቴ ላስቀምጥ አልችልም። የእውነቴን ንገሪን ካላችሁ ማለት ነው። ግን ይሄ ልጅ የሆነ ነገር ከሄሉ ጋር ለወደፊት ባያስብ ሄሉ ከዚህ ልጅ ጋር የሆነ ነገር ለወደፊት ባታስብ ኑሮ ማለት ነው፣ በምንም ተአምር ይህን ፎቶ ቤቷ ልታስቀምጠው አትችልም። እሱም ደግሞ ስጦታ ብሎ ይህንን ስጦታ ሊሰጣት አይችልም በምንም ተአምር። የሆነ ነገር አላቸው በሆነ ነገር ተግባብቷል፣ ተስማምቷል። እሷም ነፃነቷን አግኝታ ሳትሸማቀቅ ሳትፈራ በደንብ ሀሳቧን እኔ የእውነተኛ ሳቅ ስትሰቅ ያየኋት በቃ ከቢኒ ጋር ስትሆን ነው፣ እና ጥሩ ጊዜ እያሳለፉ ነው። እና እች ልጅ ማወቅ ያለባትን ነገር ማወቅ አለባት። ከዛ ደግሞ የሆነ ነገር ሄሉ ጋ የሰማችሁ ነገር ሊኖር ይችላል በነገራችን ላይ ብዙ ሰው ብዙ ወሬ ያውራል እንኳን አይደለም የተደረገ የተፈጠረ ነገር ያልተፈጠረ ነገር ራሱ ፈጥሮ የሚያወራ ህዝብ ነው ያለው ሶሻል ሚዲያ ላይ ስትሆኑ በቃ ስትኖሩ በጣም ህይወታችሁ ራሱ ከባድ ነው የሚሆነው እና የሆነን ያልሆነን ነገር ሰምታ ሊሆን ይችላል ግን ደግሞ ያ ነገር ለምን የፈለገን ሱሰኛ ለምን አትሆንም? ለምን ጠጫ አትሆንም? ለምን ሰካራም አትሆንም? ለምን ያልሆነ ባህሪ ያልሆነ መጥፎ ነገር አይኖርባትም? ምን አገባት? እሷ እሷ ተቆጪ ሄሉ ጋር ምን አገናኛ ሲጀመር ማለት ነው ሲጀመር ቢኒ ነው ያስደፈራት። የእውነት ለመናገር ማለት ነው በቃ በዚህ ልክ ማለት፣ በጣም እያባበላት ነበረ፣ በጣም ከምነግራችሁ በላይ። እንደዛ እያንቋሸሸቻት አነጋገሯ ስርዓት የሌለው ሆኖ፣ ራሱ ቢኒ ቆሞ ሲያያት በጣም ገረበኝ። ለምንድን ነው የምታባብለው? ሄሉ ራሱ በጣም ለመነቻት። የእውነቴ ነው ካለሻ ውጪ ምናምን ስትላት እኔ የምለው ምን አግብቶች ነው? በቃ ምንም አይደለም ማለችሽ። እሱም ጠየቅሸዋ። ምንም አይደለንም ጓደኛ ነች አለ። በቃ አለቀ። ቤስት ፍሬንድ ነች አለ። ከዛ ሚስቱ ብትሆንማ አገብቶ ቢወስዳት ታንቃ ነው የምትሞተው። እኔ ስገምት፣ በጣም በቃ ያልሆነ ነገር ውስጥ ነው የምትገባው። ሄሉን መከሯን ነው የምታሳያት እና አንዱ አለቀ ሲባል አንዱ ሄደ ሲባል ሌላኛው እየመጣ ሌላ ችግር ተፈታ ሲባል ሌላ ችግር እየመጣ እችን ልጅ አሰቃዩት። በዚህም በዛም ሆነውና ትናንትና እንደውም አንዷ ምን አለች፣ እኔ ሄሉ መሰቃየት የለባትም። ከማሟ ጋር እየታገለች ነው ያለችው። እች ልጅ ፍራንክን ቢሆን ማቆም አለባት ግን አነጋገሯ በቃ የሆነ ምንም አይነት ስብ እና የሌላት ልጅ ናት እና ሄሉ እየተጎዳች ነው ብዬ በተናገርኩት ሄሉ በዛች ልጅ አይደለም የተጎዳችው ባንች ነው ብለሽ የኮመትች ልጅ ማለት ነው። ህሊና የለሽ ማንች ራሱ ማለት ነው። የማትረሚነሽ ደግሞ የሄሉን ነው ፕሮፋይል ያረግሹ ፎቶ ልሰድብሽ ፈልጌ አይደለም፣ ግን ሞራሌን ስለነካሽ ነው። የማይባል ቃል ምንም ማይገናኝ ቃል ስለተናገርች ነው። እኔ ለሄሎ አስቤላት መሰለኝ፣ ይህን ከመጀመሪያው ጀምሮ ተይ ተይ ተይ እያልኳት የነበረ። ይው ሰው የነቃው ዛሬ ነው። እቺ ልጅ በጣም ጥሩ ባህሪ እንደሌላ ዛሬ ነው ያወቀው። እኔ ግን ገና የመጣች ቀን ነው፣ በቃ ቤቱ ምናም እንደዚህ ምናም ብላ የሆነ ልክ እንደ መጥፎ አማቱና የሆነ ከራስ እስከ እግሩ ቤቱን እያየች ነበረ እሷን ራሱ ተጠግታት ስትቀመጥ ምንድን ነው፣ ለምን ተጠጋሽ ነው ያለቻት። በቤቷ በራሷ ቤት ሄዳ ለምን ተጠግተሽ ተቀመጥሽ ያለቻት ሁላ ነበር። ለዚህ ለታዲያ ምን አይነት ክብር ነው ማሳየት ያለብን? የእውነቴን ነው የምላችሁ። ምንም ክብረ ቢስ ናት፣ ክብር የላትም። እንደ ሰው ሊያከብራት ትችል ነበር፣ ግን ክብር የሌላ ሴት ስለሆነች በጭራሽ ችለዚች ልጅ ክብር ልሰጣት አልችልም። እና ቢኒ ደግሞ ማስቆም ያለባ አንተ ነህ። በጭራሽ ከሄሉ ጋር ከዚህ በኋላ ማገናኘት የለብህም። ፋይል አለኝ ብላለች። ፋይል የፈለገ ፋይል ይወጣ። ሄሉ የፈለገ ነገር ባለፈ ማንነት ልትመጣብሽ ትችላለች። ያልሆነ የሆነ ነገር ከሆነ ሰው ጋር ስታወሪው ከሆነ የሆነ የቮይስም የፎቶም እንትን ልታመጣ ትችላለች። ምንም የምታመጣው ነገር የለም። አንድ ሰው ሲወድሽ እስከነ ምናምንሽ ነው፣ እስከ ጥፋትሽ እስከ ጎዶሎች ነው። የእውነቴ ነው፣ ማንም ሰው ሙሉ አይደለም። እና ቢኒ ከፈለገ መሄድ ይችላል፣ ግን እኔ ቢኒን እስካሁን ምንም መጥፎ ነገር ክፉ ነገር አላየውበትም። ግን እሷን ማባበሉ በዛ ልክ እንደዛ እያመናጨቃት እያመናጨቀቻት ማለት አንዳንዴ እኮ እስ እህቱን ብትሆን እኮ የሚረዳት እኮ ምክንያት ሲኖራት ነው። ጠየቃት፣ ምክንያቷና አሳማኝ አይደለም። ምንም ምንም የሚጨበጥ ነገር የለም። በቃ ረፊ ምክንያትሽን ንገሪ ልረዳሽ፣ ከዛ ውጭ ረፊ በቃ ሄሉን በዚህ መንገድ አታዋሪያት ብሎ የሆነ ነገር ሊናገራት እንኳን አልቻለም። በጣም ነው የተጨነቀው። በእርግጥ እሱም እህቱ ነች ግን በዚህ ልክ እህቱ ስለሆነች ሄሉ ላይ መረማበድ አለባት ማለት አይደለም። እና ሄሉዬ ባለፈ ነገር ምንም ምንም ነገር ብታመጣ ምንም ልትጨነቂ ልትከፊ አይገባም። ስቃይሽ ብዙ ነው። በጣም ብዙ ነገሮችን አሳልፈናል። እዚህ ሚዲያ ላይ በጣም ረዥም ጊዜያትን አብሬሽ ቆይቻለሁ። ገና ከማርክ ጋር አንድ ብለሽ ሀ ብለሽ ዩትዩብ ላይ ስትመጪ ነው እኔም ማቅሽ ሄሉ። ከዛ ጊዜ ጀምሮ ብዙ ጊዜ ይከታተልሻለሁ እና ማንም ሰው ምንም ቢልሽ ጠንካራ መሆን አለብሽ። ብዙ ችግሮችን ያለች ሴት ነሽ እና ይሄ ደግሞ በጣም ኖርማል ነገር ነው። ዋናው ነገር ቢኒ እናንቺ መግባባታችሁ፣ መስማማታችሁ ነው። ማንም ምንም አያመጣም። ግን እህቴቱ የማትፈነቅለው ድንጋይ የለም። አሁን አንቺን እሱ እንዲጠላሽ፣ ከሱ እንድትርቂ ብዙ ነገር ልታደርግ ትችላለች ግን እንደው ብትጠላሽ እንኳን ከመሬት ተነስታ እንደው በቃ አልተመቸችኝም እንኳን ብትልሽ ቢኒ ነው ማናገር ያለባት። ቢኒ እች ልጅ አቶንም ለምንድን ነው ከኔ የበለጠ ለሷ ጊዜ የምትሰጠው? ምክንያቱም ምንድን ነው ብላ ጠይቃ። ትክክል ያልሆነ ነገር ካለ በዚህ መንገድ ትክክል አይደለም። በቃ አብራት አቶን ባለት ትችል ነበር እንጂ ሄሉ ላይ መጣ የመጮ መብት የላት ወንድሟን እየተለማመጠች ሄሉ ላይ እንደዚህ መጣ መጮ መቆጣት። በዛ ላይ ደግሞ በጣም ንቀቷ በቃ አወራሯ ምንም በቃ የተማረች ራሷ ትመስልም። ስትታይ የተማረች ወጣት በቃ የምታገናዝብ ነገራቶችን በቃ ሲምፕል አርጋ የምትመስላለች ግን በቃ መምሰል ነው። አንዳንዴ ዝም በቃ ትዕግስቷን አይቻለሁ። በቃ ቢኒ ራሱ በጣም ነው ያደነቃት። አንዳንዴ ማለት ነው ለካ ህይወት ብዙ መከራ ስታሳያችሁ ብዙ ፈተና ስታሳያችሁ ብዙ መቋቋም ማትችሉትን ነገር እያሳየቻችሁ ስትሄድ እናንተ እየተማራችሁ ትዕግስተኛ እየሆናችሁ ምናምን ነው የምትሄዱት እና ከሄሉ ያየውበት ያንን ነው። ይሄን ትዕግስትሽን ይሄን አንደበትሽን አይቀይርብሽ በቃ ማለት አሁን ከሷ ጋር ምንም የሚያገናኘሽ ነገር የለም። መጨነቅም የለብሽም። ከፈለገች የፈለገ ነገር ማድረግ ትችላለች። በቃ ከዚህ በኋላ እንደው ምንም አያገናኘንም ብለሻል። እውነት ነው። ከሷ ጋር መገናኘት አይጠበቅብሽም። ላገኝሽ ብላ ብትደውልልሽ ምንም በሰላም ስለማታወራሽ ሰላም የሌለውን ሰው ደግሞ ሄደሽ ሰላምሽም ማጣት የለብሽም። በሰላም ተቀመጭ። ቢኒ ከፈለገ ይመጣል፣ ከፈለገ ይሄዳል። በቃ ምክንያቱም አንቺ ጥፋት ቢኖርብሽ እንኳን መረዳት መቻል አለበት። ቢኒ ተረድቶሻላ ለማወቅም ለመረዳትም እየሞከረ ነው። በእርግጥ ግን ቢኒን እዚህ ጋር መውቀስ አልችልም። ግን አንድ የወቀስኩበት ምክንያት ምንድ ነው ልጅቷ በዚህ ልክ እየተላላጠች ሄሉ እንደውም በጣም ምንም እንዳልተፈጠረ አድርጋ ስቃይ እያለፈች ነበረ። ቢኒ ነው አጥብቆ ሲጠይቃት የነበረውና ግን ትክክል አይደለችም። በቃ እህቱ ትክክል እንዳልሆነች አምኖ ተቀብሎ እህቱን መቆጣት ነው ያለበት፣ ወይም ደግሞ ከሄሉ እንድትርቅ ነው ማድረግ ያለበት፣ ወይ ደግሞ ለማስማማት ነው መሞከር ያለበት እና ወንድ ልጅ ደግሞ እንደዚህ ሲሆን ፍቅረኛውና እህቱ ሲጣሉ፣ ወይ ደግሞ አለ መግባባት ሲፈጠሩ በጣም ከባድ ጫና ውስጥ እንደሚገባ አውቃለሁ እና ቢኒም ማለት ፍቅራቸውን ይፋ ባያደርጉም የፍቅር ጥያቄ ባይጠያየቁም ግን ደግሞ በጣም ቤስት ፍሬንዶች ናቸው፣ ይዋደዳሉ፣ ይተሳሰባሉ። እሷም እሱን በጣም ነው የምታደንቀው፣ እሱም እሷን በጣም ነው የሚያደንቃት እና የሆነ ነገር እንዳላቸው ያስታውቃል። ለማንኛውም በጣም ተጨንቋል እሱም። ግን አልፈርድብም ባንተ። በቃ እህት ግን በጣም የወረደች ሴት ናት። በቃም በጣም ተጨማለቀች ማለት ለምኑኝ ለምኑኝ ያለች። ማነሽ አንቺ? ሂጂ ከዚህ ማን ይፈልግሻል? ሲጀመር ሄሉ በጣም በብዙ ነገር ትበልጥሻለች የእውነት እና በጣም የሚያስጠላ ነገር ነው እያደረገች የምትገኘው ይቺ ልጅ፣ ማቆም አለባት። ሄሎ የራሷ ህመም አለባት እና ፕራንክ ነው የምትል ከዚህ በኋላ ራሷ አልሰማትም። እያጠብኩ ነው ማሳጣት ው በየቀኑ እየመጣው እያጠብኩ አሳጣታለሁ። ስርአቷን ይዛ ሄሉን ይቅርታ ማትጠይቅ ከሆነ ይህን ነገር ማታቆም ከሆነ በዚህ ልክ ዝም ብላ ደግሞ ሰውን ጥላ ጥሎ መሄድ ማለት እኮ ደግሞ ሰው እያወራችሁ ምክንያትሽን ጠይ ንገሪኝ፣ ምን አድርጌ ነው ምን በድዬ ነው ብሎ እየጠየቃችሁ ጥሎ የሚሄድ ሰው በጣም የባለጌዎች ሁሉ የመጨረሻ ነው። በቃ የባለጌዎች ባለጌ ነው። በጣም ስርዓት የሌለው ስርዓት አልበኛ ሰው ነው ይህንን ነገር ሊያደርግ የሚችለው። አንድ አይነት ቋንቋ እያወራች አንድ አይነት ነገር እየተናገረች እየጠየቀቻት ይሄ ምንድን ነው ጥፋቴ ምንድን ያደረግኩት አለቻት። ትናንትና ስለ ቤቱ አወራች፣ ከዛ ስለ ፎቶ አወራች። ፎቶውን የሚዛ ሄደች፣ አልመልስም ማለች። ለወንድሙ አራሱ ሲጠይቃት አልመልስም። ይዛው ትመጣለች ብሎ ሲጠብቃት አትመልስም። ሲጀመር ግን ማለት ነው ቢኒ ያልገባኝ ነገር ማለት እያስመሰልክም አይነት ነገር ተሰማኝ። ለምን አንድ ቤት ነው የምትኖሩት አይደል? ይሄን ፎቶ ወስዳ መቼስ ቤት ነው የምታስቀምጠው፣ ሌላ ቦታ የትም አታስቀምጠውም እና ፎቶውን ምናምን ብለ ስትጠይቃት ገረመኝ። ራስም አንስታ ይዘ መምጣት ትችላለ። አሁን ፎቶ ምን የሚያጨናንቅ ወይ ደግሞ የሚያስጨንቅ የሚያሳስብ ነገር አይደለም። ይሄ የሄሉና የዝች ልጅ ጉዳይ ነው። ለምን ጣላቻት? በምን ምክንያት የያዘችው ስፋይል ምንድን ነው? ያየችባት ነገር ሊኖር ይችላል ብዬ በተአምር በቃ አምስት አምስት ነጥብ ራሱ ማለት ነው። ላስብም አእምሮን እንዲያስብም ማድረግ አልፈልግም። እንደ ሰው ልረዳትም አልችልም። ምክንያቱም መጀመሪያ ስርዓት የሚባል ነገር ለሄሉ ስላላሳየቻት ይህንን ነገር ነው ልናገር የቻልኩትኝ። እንግዲህ በዚህ ሀሳብ ሁላችሁም በኮሜንት አሳውቁኝ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። የእኔ ሀሳብ ይሄ ነው፣ ሄሉን በጣም በጣም በጣም እየጎዳቻት ነው። ያልሆነ ቃል የእውነት ዱላ ይሻላል አንዳንዴ። የሚያስጠላ ቃል ተናግሮ ሰውን ከማስቀየምና ከማስከፋት የእውነት ዱላ ተማትቶ በጣም ተደባድቦ መሄድ ይሻላልና ይህንን ልላችሁ የምችለው ከተሳሳትኩም አርሙኝ መጥፎ ቃል ማውጣቴ ከሆነ ይቅርታ አርጉልኝ። ልጅቷ ግን በጣም የባለጌ ባለጌ ናትና በጣም ስላበሳጨች ነው፣ የሚገባትን ነገር ነው የተናገርኩት። እንደውም በጣም በመጠኑ ቢኒን አይቼ ነው ለቢኒ ብዬ ነው ቢኒን የወለደች እናትነች። እሷንም የወለደቻት ና ነገ መሻሻሉ አይቀርም ትመጣለች። ግን አንድ ሰው የውስጡን የልቡን ከተናገረ በኋላ እንደፈለገ ካወራ በኋላ መጦ ይቅርታ ቢጠይቀኝ ለእኔ ምን መፍትሄ አለው? ሚዲያ ላይ ወጦ ካዋረደኝ በኋላ ዝቅ ካረገኝ በኋላ ክብሬን ከነካኝ በኋላ ምን ያደርግልኛል? መጀመሪያ ነበር እንጂ እና ጥይትም እኮ አንዳንዴ ይውላቸው። ሲተኮስ ውስጡ ባዶ ነው የሚሆነው። ያች ጥይት ሄዳ ግን ምን ያህል ሰውን ብጥስጥስ አርጋ አንጀትን በጣጥሳ እንደምትገል ታቃላችሁ አይደለ? ያ ማለት ነው በቃ። እቺ ልጅ አሁን እስከ ጥግ ድረስ አስቀያሚ ቃል እየተናገረቻት በሴትነቷ ባለባበሷ፣ በአቋሟ፣ በመልኳ፣ በኑሯ ሁኔታ እንደዚህ ነሽ እንደዛ ነሽ እያለች እያሸማቀቀቻት ከዛስ፣ ነገ መጣ ይቅርታ ልጠይቃት ነው በአናቷ ትተከል። የእውነት ነው መጸየቅ ካለባት ነገ እግሯ ስር ተደፍታ የሆነው ነገር ሁሉ ይቅርታ፣ እኔ ሳላውቅሽ ነው እንደዚህ ያልኩት ብላ ያወራውን ወሬ ሁሉ ያመጣችውን መረጃ ለኛ ምንም አይኖራትም ቢኖ ማብራትም ምንም አታመጣ። ምክንያቱም አሁን ላይ ሄሉ ቢኒን የምትፈራበት ታይም ላይ አይደለችም፣ ወይም ደግሞ ምን ይለኛል ና ብላ የምትጨናነቅበት ጊዜ ምን አይደለችም። ምክንያቱም ጓደኛዋ ብቻ ነች። ፍቅረኛ ቢሆን የዋሸችው ነገር ቢኖር ምናምናምንም ነገር ያሳስባት ያስፈራት ነበር። ስለዚህ ሄሉ ዬ የፈለገ ነገር ብታመጣ አቀናብራ አቀነባብራ እንዳትሰሚያት እንዳትጨናነቂ። ቢኔ ደግሞ ማመን ያለበትን ነገር ማመን አለበት። መረዳት ያለበትን ነገር መረዳት ይችላል። በቃ የሚያገናዝብ ሰው ነው። ብቻ ግን ኔ ሀሳብ ይሄ ነው። ሰላም ደሩልኝ። አመሰግናለሁ